ሁሉም የሙዚቃ ፕሮዲውሰር ሊኖረው የሚገባ የዲኤደብሊው ፕላጊን ነው። በኪዩቤዝ ብቻ ሳይሆን በሌሎቹም የዲኤደብሊው ሶፍትዌሮች ላይ የሚሰራ ነው። በጣም ተወዳጅ ነው። ፋብ ፊልተር ፕሮኪው ፎር ዛሬ ስለሱ ነው ምነግራችሁ። እንዴት እንደምትጠቀሙትና አዳዲስ ፊቸሮቹን እንመለከታለን። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። አሁን ወደ ቪዲዮ ይህንን በብዙ የሙዚቃ ፕሮዲውሰሮች የሚወደደውን የዲኤደብልዩ ፕላጊን ፋብ ፊልተር ፕሮኪው ፎር እንመልከተው እስኪ። ይሄንን በነገራችን ላይ ፕሮኪው ስሪ አለ እዚህ ጋር፣ ፕሮኪው ፎር አለ እዚህ ጋር። ሁለቱንም ፕሮኪው ስሪ ከጫናችሁ ፕሮኪው ፎርን ስጭኑት፣ እሱም አብሮ ሊሆን ይችላል። ስለዚህ ይሄ ነው የሚመስለው። ሶፍትዌሩን ሲስን ከፍተው እንደዚህ ይሆናል። ኢንተርፌሱን በተመለከተ የተወሰነ ነገር ልንገራችሁ። እንደምትመለከቱት በጣም የሚያምር ኢንተርፌስ ነው ያለው። ከታች እዚህ ጋር ሀርዙ አለ። ፍሪኩንሲ ከ20 ርዝ ስተነስቶ እስከ 20ሺ ርዝ ድረስ ወይም 20 ኬ ድረስ አለ። ከፈለጋችሁ ደግሞ ይህንን ለመቀየር እዚህ ጋር ስትነኩት ወደ ኪቦርድ ኪዎች የኪቦርድ ኪን ያደርግላችኋል። መልሳችሁ ወደዛው ለመመለስ ይችኑ ትጫኗት አላችሁ። ከዛ ባለፈ ግራፊክስ እዚህ ጋ በድሮ ማድረግ ትችላላችሁ። ይህን ተጠቅማችሁ እንደዚህ እንደፈለጋችሁ የምትፈልጉትን ኢኪው ራሳችሁ እንደዚህ መሳል ትችላላችሁ። ይሄ ለየት የሚያደርገው ነገር ነው። እንደዚህ ስላችሁ ማለትም የምትፈልጉትን ነው የምትፈልጉትን። ለምሳሌ ካልፈለጋችሁ ይህንን እንመለስና እንደ አዲስ እንደዚህ እዚች አካባቢ ጋር እንደዚህ አድርጌ ሀይውን መጨመር ከፈለግኩ እንደዚህ ማውረድም ከፈለኩ እችላለሁ። ከዛ በኋላ ደግሞ እንደዚሁ እንደምፈልገው መጨመር መቀነስ እችላለሁ። ወይም ደግሞ ለምሳሌ ቤዝ ፓርቱን ትንሽ ከት ለማድረግ ከፈለግኩኝ ይችን አመጣለው። ልክ እንደዚህ ስነካት አያችሁ፣ ከት ያደረግልናል። ከዛ ይችን እንደምፈልገው ማስጠጋት እችላለሁ። ወደ ላይም ወደ ጎንም እንደዚህ ያደረግኩኝ ከተማ ደርጋቸውን በማንቀሳቀስ ሎከት ፊልተር መጠቀም እችላለሁ ማለት ነው። እዚህ ጋር መቁረጥ እችላለሁ። ቤዝ ሎ ፓርቶችን ከት ማድረግ እችላለሁ። እንደምትመለከቱት ይሄ ሳይዙ በቂ ነው፣ ግን ካስፈለገ ሳይዙን መጨመር ከፈለገ ሚዲየም ስለው ትንሽ ይጨምርልኛል። እዚች ጋር ስሞል ስለው ይሄ ነው። ከዛም ማሳነስ ከፈለኩ ሚኒ ማድረግ እችላለሁ፣ ያንሳል። ስለዚህ ሪሳይዝ እንደፈለግን ማድረግ እንችላለን። ከፈለግን ደግሞ ሙሉ ስክሪኑን እንዲሞላልን እዚህ ጋር ይታያችኋል። ኒን ስጫናት እንዳለ ሙሉ ስክሪኑ ፉል ስክሪን ይሆንልናል። አስፈላጊ ከሆነ እንደዚህ አድርጋችሁ እንዲታያችሁ ማድረግ ትችላላችሁ። ከዛ ባሻገር እያንዳንዷ እዚህ ጋር የምትመለከቷቸው እነዚህ ፍሪኩንሲዎች ለምሳሌ አምስት መቶ ሀርዝ አካባቢ ላይ ያለውን በደንብ እንዲጎላልኝ ከፈለኩ እዛ አካባቢ ከርሳሬን አረግና እንደዚህ ሳረገብ እየሰፋ ሄዳል። በደንብ እየታየኝ ይመጣል። ማጥበብም ማስፋትም እንችላለን። ስለዚህ በጣም ደቀቅ ያሉ ነገሮችን በደንብ ማየት እንችላለን። አስፍተን በደንብ ማየት እንችላለን። ከዛ ባሻገር እዚህ ጋር የምናገኘውን ባይፓስ እዚህ ጋር ደግሞ ማግኘት እንችላለን ማለት ነው። ይችን ስንነካ ባይፓስ ያደርጓል። መልሰን መክፈት እንችላለን ማለት ነው። ሌላ አሁን የምንመለከተው የድራሙን ኢኪው ነው የምንመለከተው። የቤዙን ብንከፍተው አሁን ደግሞ የቤዙ ተከፈተው። አሁን የሚታየን የድራሙ ነው። የቤዙንም አብሮ እንዲከፍትልን ከፈለግን እዚህ ጋር ፕሮኪውቱ ምትለዋል ስናደርጋት የሁለቱንም ያሳየናል። ሌላ እዚህ ጋር ምን መረጃ ይሰጠናል? ሁለቱ እዚች አካባቢ እዚህ ሎው ፓርት ላይ ሁለቱ መሳሪያዎች የፍሪኩዌንሲ መደራረብ ወይም ደግሞ የፍሪኩዌንሲ ክላሽ ሁለቱ እንደገጠማቸው ይነግረናል። ስለዚህ አንደኛውን በደንብ እንዲሰማ ለዛ ለአንደኛው የሙዚቃ መሳሪያ በደንብ እንዲደመጥ ቦታውን ለአንደኛው መተው እና አንደኛው ዝቅ እንዲል ማድረግ እንችላለን ማለት ነው። ስለዚህ ስንፈልግ አሁን ለምሳሌ የመጀመሪያውን ከፈለግ ነው እንደዚህ ከፍ እናደርገዋለን። የሁለተኛውን ከፈለግን እንደዚህ ዝቅ እና ከፍ እያደረግን ማድረግ እየቀያየርን እንችላለን፣ ማየት እንችላለን። ወደ አንዱ ለመመለስ ስንፈልግ ይችኛዋን የክሎዝ በተኗን ስንዘጋት ይመለስልናል ማለት ነው። በዚህ መሰረት የተለያዩ ቻናሎች ላይ የተጠቀምናቸውን የፋፍ ፊልተር፣ ኢኳላይዘር ማየት እንችላለን። ምናልባት እንደዚህ ክላሽ የሚያደርጉ ፍሪኩዌንሲዎችንም ለይተን ማስተካከል እንችላለን ማለት ነው። እንዳይጋጩ፣ እርስ በርስ እንዳይጋጩ በተመሳሳይ ቦታ ላይ ያሉ ምናልባት ሃይ ፒች ላይ ሊሆን ይችላል፣ ወይም ሃይ ፍሪኩንሲ ላይ ወይም ደግሞ ሎ ፍሪኩንሲ ላይ ሚድ ላይም ሊሆን ይችላል። እዛ አካባቢ በጣም የተደራረበ ነገር ካለ ለመቀነስ እንድንችል ያስችለናል። በርካታ የሆኑ ፊቸሮች አሉት። ምናልባት ይህንን ሶፍትዌር የምትፈልጉ ካላችሁ ይህንን ሶፍትዌር በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ከዚህ በተጨማሪ ደግሞ ሌላ ጊዜ በደንብ ሙዚቃ እየሰራሁበት ሚክስ ስሰራ ሚክስ ላይ ተጠቅሜ አሳያችኋለሁ። ለዛሬ በዚህ ላብቃ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሰላማችሁ ይብዛ። ቻው።